ኬብሮን ሰና ይባላለው የስነ ምግብ ሕክምና ባለሙያ ወይም ዳያቲሺያን ነኝ። የመጣሁት ከኢትዮጵያ የስነ ምግብ አማካሪ ማዕከል ነው። የስኳር ህመም ወይም ሌሎች ተላላፊ ያልሆኑ ህመሞች በሚኖሩበት ጊዜ ብዙ የምንከለከላቸው አይነት ምግቦች እንዳሉ ይታወቃል። በዋናነት ግን የስኳር ህመም በሚኖርበት ጊዜ ሙሉ ለሙሉ እንዲከለከል ወይም በፍጹም እንዳይጠቀሙት የምንመክረው ነገር ስኳር ወይም ይሄ ነጭ ስኳር የምንለው እና በሱ የተሰሩ ፕሮሰስ የተደረጉ በፋብሪካ ያለፉ የታሸጉ ምግቦችና መጠጦችን ነው። ስለዚህ ይህ ማለት ለሻይ ለቡና የምንጠቀመውን ስኳር እንዲሁም ደግሞ የተለያዩ ምግቦች ውስጥ የምንከተውን እንዲሁም የለስላሳ መጠጦችን የታሸጉ ምግቦችን፣ መጠጦችን፣ ማጣፈጫዎችን ጨምሮ ለስኳር ህመምተኞች በተለይ እንጂ ለማንኛውም ደግሞ ጤናማ የኑሮ ዘይቤን መከተል ለሚፈልግ ሰው እንዳይጠቀሙ እንመክራለን። ይሄ የሚሆነው ለምንድነው? በቀላሉ በሰውነት ውስጥ ገብተው የደምስኳር መጠንን ከፍ በማድረግ እንዲሁም ደግሞ የሚፈለገው መጠን ላይ ተረጋግቶ እንዳይቆይ ስለሚያደርገው ከፍና ዝቅ በማድረግ ሌሎች ደግሞ ተጨማሪ የጤና እክሎችን ስለሚያመጣባቸው ነው ማለት ነው። ከዛ ውጪ ግን በተፈጥሮ የሚገኙ ምግቦችን በትክክለኛው መንገድ በማብሰል አብዛኛዎቹን የምግብ ግብዓቶች መጠቀም ይችላሉ። የታሸጉ ምግቦች እና መጠጦችን መጠቀም እንግዲህ ከጊዜ ወደ ጊዜ እየተለወጠ ካለው የአኗኗር ዘይቤያችን ጋር ብዙዎች ጋር የተለመደ ሆኗል። ልምድ ማድረግ ያለብን አንደኛው ነገር ስኳር ተጨምሮበታል ወይስ አልተጨመረበት የሚለው የሚለውን ነገር ማየት ነው። አብዛኛዎቹ ይታወቃሉ። የተለያዩ የለስላሳ መጠጦች፣ ምግቦች ስኳር እንደሚኖራቸው ይታወቃሉ። መኖር ብቻ ሳይሆን ደግሞ መጠናቸው በአንድ ቀን አንድ ሰው ወስዶት ሰውነቱ ሬጉሌት ሊያደረገው ከሚችለው በብዛት በጣም በላይ ያለፈ ነው። ስለዚህ እነዚህን ሙሉ ለሙሉ ማስወገድ ያስፈልጋል። አንዳንድ ጊዜ ደግሞ ስኳር አልተጨመረባቸውም ይባልና ተፈጥሯዊ ያልሆኑ ማጣፈጫዎችም ደግሞ ሊኖሯቸው ይችላሉ። ብዙ ጊዜ ጨውም ስኳርም እና ሌሎችም ግብአቶችን ይይዛሉ። የተፈጥሮ ማጣፈጫዎችን ለምግብ መጠቀም ማለት ግን ቀደም ሲል በአመጋገብ ወይም በምግብ አዘገጃጀት ባህላችን ውስጥ እንደነበረው ተፈጥሯዊ ቅመማ ቅመሞች አሉ አይደል የምንጠቀማቸው ምግብ ለማብሰል እነ ዝንጅብል፣ እነ ነጭ ሽንኩርት፣ እነ ቀረፋ እንደዚህ አይነት ተጨማሪ የጤና ጥቅም ሁሉ ያላቸው የምግብ ማጣፈጫዎችን መጠቀም የተሻለ ነው ማለት ነው። በዚህ የጤና እክል ምክንያት የምንከለከላቸው ነገሮች ደግሞ አንዳንድ ጊዜ መጠቀም የምንፈልጋቸው ሊሆኑ ይችላሉ። መተካት ስንል አሁን ለምሳሌ ለትኩስ ነገሮች ወይም ለተለያዩ ቤት ውስጥ ለምናዘጋጃቸው ምግቦች ማርን መጠቀም የምንችልበት ሁኔታ ካለ ማር መጠቀም እንችላለን። የተለያዩ ፍራፍሬዎችንም ደግሞ እንደ ማጣፈጫነት መጠቀም እንችላለን። ለምሳሌ ለልጆችም ቢሆን የዚህ ህመም ተጠቂ የሆኑ ልጆችም ስላሉ ጣፋጭ ነገሮችን ከሌሎቹ ሰው በጣም መለየት እንዳይሰማቸው ብለን መስራት እንፈልጋለን። በዚህ ጊዜ ግን ስኳርን ከምን ጠቀም ይልቅ ደግሞ ለምሳሌ የበሰለ ሙዝ እንደ ቴምር ያሉ የተለያዩ በቤኪንግ ውስጥ ልንጠቀማቸው የምንችላቸውን ነገሮች መተካት በጣም ጥሩ ይሆናል። ሙሉ ለሙሉ የመከልከል ስሜት እንዳይኖር ተፈጥሯዊ ምትክ አድርገን መጠቀም እንችላለን ማለት ነው። አንዳንድ የምግብ ግብአቶችንም ደግሞ የአበሳሰልና ያቀማመጥ ሁኔታችን እነሱን በማስተካከል እንችላለን። ለምሳሌ ብዙ ጊዜ ድንች ብዙ ሰው ይወዳል፣ እኔም እንደሚገጥመኝ። ነገር ግን ደግሞ ሙሉ ለሙሉ ይከለከላሉ። በቃ የስኳር ህመም ከተገኘ ቀን ጀምሮ ድንች የሚባል ነገር እንዳት እንዳትበሉ የሚባል ነገር አለ። እና ብዙ ሰዎች ደግሞ ቀደም ብለውም ስለሚወዱት ከመከልከሉም ጋር ደግሞ ማዘውተር ወይም አልፎ አልፎ መጠቀም ይፈልጋሉ። በዚህ ጊዜ የምንመክራው ምንድን ነው? ለምሳሌ በድንች የምናዘጋጀውን ማንኛውም ምግብ ለማዘጋጀት ስንፈልግ አንድ ቀን ቀደም ብለን ቀቅለን ወይ አብስለን ማስቀመጥ፣ በተለይ ፍሪጅ ውስጥ እንዲያድር ማድረግ። ከዛ በሚቀጥለው ቀን እንደገና አሙቀን ወይም ወደምንፈልገው ምግብ ውስጥ እንደ ግብአት ተጠቅመን መስራት እንችላለን። በቀላሉ በሰውነት ውስጥ ገብቶ የስኳር መጠን የመጨመር አቅሙን በጣም ይቀንሷል፣ ያስተካክለዋል ማለት ነው።